ግለሰብ በድብቅ ወደ ትግራይ ወይንም ደግሞ ወደ ሌላ ድንበር አካባቢ ለመውሰድ ዛሬ ማታ ወይንም ነገ ማታ እቅር ተይዞ እየተሰራ እንደሆነ መረጃዎች እንጨማለቃላችሁ። እኔም እፎይ ነኝ፣ እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋችሁ። የሰው ሃይማኖት አትንኪ፣ ሃይማኖትሽ እንዲከበር። ሙስሊምና ክርስቲያኑ ተከባብሮ ነው እኛ የኖርነው። በብልጠት ያስተምር ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥ ሙስሊም ካለ በሳቅ እንዳልሞት። ታፍሩበታላችሁ ሙሐመድን በጣም የምትሸማቀቁበት የአንድን ሃይማኖት ሰላምን እና ስሜትን የነካ ሰው ለህግ ቀርቦ ማየትን እሻለሁ። ምክንያቱም በህግ ተደንግጎ ያለ ተፈፃሚ ሊሆን ይገባል። ነቢዩ ሲሰደቡ ረሱል ክብራቸው ላይ ሰዎች እንደፈለጉ ሲሆኑ ወላሂ መጀመሪያ የሚቆረቆረው አላህ

አጋጣሚ ያብራችሁ ቆዩ። ለስላማ ቻናል ላይክ መስጠት ለም ኢንሻአላ በእፎይ ዙሪያ አዲስ የተሰሙ መረጃዎች አሉ። እንዱም ደግሞ የተለያዩ እንግዲህ የሌሎች እምነት ተከታዮችም ያስተላለፉት መልእክት አለ። ከዛም አልፎ ደግሞ ኡስታዝ አቡበክር እንግዲህ ዝም አንለም ብሎ እንግዲህ ዝምታውን ሰብሯል ማለት ነው። እሱንም እንመለከታለን የተለያዩ ቪዲዮዎች ስላሉ ኢንሻአላ። በጣም እያስደሰታችሁ ነው። ኮመንቱ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሰላዋት እየደመቀ ያለበት ሁኔታ ነው። አሁንም ከመጪው በላይም ሄን ቪዲዮ ላይክ ላይክ እያርጋችሁ ለብዙዎች ተደራሽ አድርጋችሁ

አላህ የሁላችንም ወንጀል እንግዲህ ይቅር በለን ይማረን ማለት ነው። በዚህ በረመዳ ወር ኢንሻአላህ በዚህ ደረጃ ሰምተናል ማለት ነው። በሰማነው የምንጠቀም ያድርገን ለአላህ ብለን እንግዲህ አምነንበት ልንጾም ይገባል። ዛሬ አስረኛው ቀን አላህ ይቀበለኛ ጀማ በሰላም የምንጨርስ ያድርገን። ወንድሞቻችን እህቶቻችን አሁንም ከጎናችን እየተለዩ ያለበት ሁኔታ ነው። ስለዚህ እኛ ደግሞ አላህ መርጦና ለዚህ ለረመዳን እንሻላ የምንጨርስ እንዲሁም ደግሞ ወንጀሎቻችን የምናስምርበት ከይር መልካም ስራዎችን የምንሸምትበት አላህ ያድርገን። ይህን መረጃ በአስቸኳይ ለብዙዎች እንዲዳርስ አድርጎ ይህንን ግለሰብ በድብቅ ወደ ትግራይ ወይንም ደግሞ ወደ ሌላ ድንበር አካባቢ ለመውሰድ ዛሬ ማታ ወይም ነገ ማታ እቅር ተይዞ እየተሰራ እንደሆነ መረጃዎች እየወጡ ይገኛሉ። የህግ አካላትም ይህንን ግለሰብ መያዝ ለእናንተ ትልቅ ስምና ክብር ጭምር ነው። ሀገርን ሊያፈርስ፣ ሃይማኖትን ከሃይማኖት ጋር ሊያበጣብጥ ኢትዮጵያ ውስጥ ህግ የለም በሚያስብል ደረጃ ህገወጥነትን እያስፋፋ የነበረ ግለሰብ በቁጥጥር ስር እንድታውሉት፣ በየኬላው ፍተሻ እንዲደረግ ህዝበ ሙስሊሙም ሆነ ሌላው ቀናው ማህበረሰብ ይህንን ግለሰብ ባየበት ጥቆማ እንዲያደርግ። ይህ ግለሰብ ፈጽሞ ከሀገር መውጣት የለበትም። እንደተሸማቀቀ ይኖራታል። በህግ ፊት ይቀርባል። ጅማ አሁንም በየሽሩ እንቅላይ እየተደበቀ ያለበት ሁኔታ ነው። ይህን ሰው እንግዲህ ሁላችንም ልንረባረብ ይገባል። ሙስሊሞችን ብቻ አይደለም፣ ወንድም እንዳለው መልካም ቀና ያሉ ብዙዎች አስተሳሰብ ያላቸው አሉ። በቲክቶክ ላይም የተለያዩ ቪዲዮች እየሰሩ እየመሰከሩ ያለበት ሁኔታ ነው፣ ወደ በኋላ እንመለከተዋለን። ስለዚህ እንግዲህ በድብቅ ወደ ትግራይ ክልል ለመላክ ወደ ድንበር ማለት ነው በተለያዩ ቦታው እንቅስቃሴ እያደረጉ ስለሆነ ከወዲሁ እንግዲህ ሁላችንም የበኩላችን አስተዋጽኦ ልናደርገባል። እንዳለው በየኬላውን ፍተሻ ተደርጎ ለህግ መቅረብ አለበት። ትዕዛዞችም እንግዲህ ክስ እንደሚመሰረትበት ተናግረዋል ማለት ነው በትላንትናው መግለጫው። ከዚህ በኋላ በነብያችን ከነፍሳችን በላይ ከቤተሰቦቻችን በላይ የምንወዳቸውን እንግዲህ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተናገረ፣ ከዚህ በኋላ ቀልድ የለም፣ ተገቢውን ቅጣት እንግዲህ ያገኛል። እኛም ዝም አንለም አንለም ሲል እንግዲህ ኡስታዝ አቡበክር አህመድ ተናግሯል ማለት ነው። ወደ በኋላ የምንመለከት ይሆናል። ለማንኛውም ከዚህ ጋር ተያይዞ የህግ አካላቶች ምን አሉ የሚለው በጋራ እንመልከት። ታፍሩበታላችሁ መሐመድም በጣም ነው የምትሸማቀቁበት ነውል መሐመድ ሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ ሚያሳፍር እንዲሆን እናደርገዋለን። ገና ደጉላው። በመጀመሪያ ደረጃ በሀገራችን በየትኛውም የእምነት ተቋማት ላይ የሚደረጉ የጥላቻ ንግግሮችና ጸብ ቀስቃሽ የሆኑ አስተምሮቶችን እቃወማለሁ። ከዚህም ባሻገር ማንም በማንም ሃይማኖት ላይ ወንጀል ጠቀስ ተግባር የፈጸመ ሰው፣ የጥላቻ ንግግር ያደረገ ሰው፣ የአንድን ሃይማኖት ሰላምንና ስሜትን የነካ ሰው ለህግ ቀርቦ ማየትን እሻለሁ። ምክንያቱም በህግ ተደንግጎ ያለ ተፈጻሚ ሊሆን ይገባል። ከሰሞኑ ከእፎይ ጋር ተያይዞ እየተነሳ ባለው ውዝግብ ላይ ነገሩ ወደ ሃይማኖት ግጭት እንዳያመራ ስጋት አድሮብኛልና ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ መንግስት ለጉዳዩ ቅድሚያ ሰጥቶ የመከላከል እርምጃውን እንዲወስድ አድርጉልኝ ታዲያ እፎ ያደረጋቸው ነገሮች፣ የሚለቃቸው ንግግሮቹና አስተምህሮቶቹ የአንድን ሃይማኖት ስሜት የሚነኩ የጥላቻ የሚመስሉ ንግግሮች አሉ። ለዚህም ደግሞ በህግ ቀርቦ ሊጠየቅ ይገባል እንጂ ማንም በራስ እጅ ዳኛ ሆኖ እርምጃ መውሰድ አይችልም። ዛቻዎቹ ደግሞ ዛቻ የሚፈጽሙ ሰዎችም በተመሳሳይ መልኩ ለህግ ቀርቦ ሊጠየቁ ይገባል ብዬ አምናለሁ። ስለዚህ ይሄ ነገር ወደ ሌላ ነገር ሳያመራ ግለሰቡ በቁጥጥር ስር መዋል አለበት ብዬ አምናለሁ። አመሰግ በህግ ተደንግጎ ያለ ነገር እንግዲህ ተፈጻሚ ሊሆን ይገባል ሲል ይሄ የህግ አካላት እንግዲህ አንድ ወንድማችን ተናግሯል ማለት ነው። የተለያዩ ሰዎች ቲክቶክ ላይ እንግዲህ እያጠለቀለቁ ያለበት ሁኔታ ነው። ኦርቶዶክስም ጭምር ድምፅ እየሆኑ ማለት ነው። ቀና አስተሳሰብ መልካም ያሆኑት ሰዎች ማለት ነው። አንዳንድ ጥላቻ የተሞሉት ደግሞ እፎይ እኛም እፎይ ነን እያሉ ለሱ ድምፅ እየሆኑ ያለበት ሁኔታ ነው። ይሄ ተገቢ አይደለም። የማንኛውም ሃይማኖት አስተምሮት የሌሎች እምነት ተሳደቡ አንቋሹ አይልም። ስለዚህ ሁላችንም ረብረብ አድርገን እንግዲህ ልናስይዞ ይገባል። በፖሊስም በህግ አካላቶችም እየተፈለገ እንደሆነ የእስር ማዘዣ ወጥቶ እንዲሁም ደግሞ በአቅራቢያው ያሉ ሰዎች እሱን የሚደብቁት ሰዎች አካላቶች ወንጀለኞችም ጭምር እንደሆኑ እየተነገረ ያለበት ሁኔታ ነው። ስለዚህ እንግዲህ ክስም እንደሚመሰርቱ እነ ኡስታዝ አቡበክር ተናግረዋል ማለት ነው። ይህ ሁላችንም ወዴትም ሳያመልጥ ይህንን ግለሰብ ልናሲዝ ይገባል። ባይማት እንሻላ ከዚህ ጋር ተያይዞ እኛም እፎይነ ለሚሉ ሰዎች በጋራ እንመልከት። እንግዲህ እህታችን ያስተላለፈችው የሚገርም መልእክት አለ፣ እንጨማለቃላችሁ እኔም እፎይ ነኝ፣ እኔም እፎይ ነኝ፣ እኔም እፎይ ነኝከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋችሁ። እኔ ሰው ሃይማኖት አትንኬ፣ ሃይማኖትሽ እንዲከበር ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው በግድ ነገር ፍለጋ በግድ መነካካት። በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ የሄዳችሁ የሰው ሃይማኖት ነግታችሁ እኔ መፎይ ነኝ። እፍ በልብሽ አባት አምላክ ተከባ ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው። ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥን ሙስሊም ካለ በሳቅ እንዳልሞት የለም፣ አስፈራሳይ ነው። ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖትን መሳብ እንኳን ከፈለግ በእንደዚህ መልኩ ነቢዩ መሐመድን ነክተ የሚያዳምጥ ሙስሊም ካገኘ በሳቅ ደግሞ ሞተውኔ። ክብራችሁን ጠብቃችሁ ተቀመጡ። ሰው እንዲያከብራችሁ አትጃጃሉ። ሚዲያ ላይ አትጃጃሉ። እንደዚህ አይነት የሚባል ነገር የለም። ተከባብረን ኖረ ተከባብረን ቁራናቸው ጋር ምን ልትሰራ ትሄዳለ? ሲጀመር የራስን ሃይማኖት አጥና ራስን አስተምር። መችኛ ተማርን? መጀመሪያ አንድ ኦርቶዶክስ ጠርተ ብጠይቀው ጥቅስ የሚባል አንድ ወፍ ጥቅስ ዮሐንስ ወንጌል ምን ይላል ብትለይ ወፍ አላቅ ወፍ ሃይማኖቴን እወዳለሁ። የስ የሚነካብኛ አልወድም። የስ መጽሐፍ ቅዱስ ጥሪ ምትለኝ አንድ ወርድ አላቅ። እኔ ራሱ ዘምሬ አውቃለሁ፣ ተሰልፌ አውቃለሁ። በሃይማኖት አልደራደርም። ወፍ ጥቅስ ማቀው የለም። እስቲ እኛን ያስተምሩና ጥቅስ እንድናቅ ሌሎቹን ለመርታት እንድናስረዳ ሃይማኖት እንትን ጊዜ ሰጥተው ህሮ ባር በዚህ ሰዓት ከዚህ ሰዓት ጀምሮ መጽሐፍ ቅዱስ ትምህርት እናስተምራለን። ይሄ ይሄ ነው ማርያም እንዴት እንደምታማልድ አንድ ኦርቶዶክስ አስረዳ ብትለው ወፍ የለም። እሱን ያስረዱን ልዩነቱን፣ ቆይ ያስረዱን። ሙስሊም ስታገኝ ለምሳሌ አንድ ሙስሊም ይመጣና ኦ ከእኛ ሃይማኖት ውጪ ጀነት የሚገባ የለም ይልሃል። እሱ ሲመጣ ኖ የእኛ ሃይማኖት እኮ ይሄ ነው፣ የአንተ ሃይማኖት ይሄ ነው፣ እኛ ጋር ይሄ ነው ብለ ለማስረዳት እሱን እውቀት መታ አስጨብጠን አስጨብጡ ያንን

እኔ ሳያዩኝ ያመኑብኝ ወንድሞቼ ይናፈቁ አሉ። ረሱል አ ሰላት ወሰላ ወሽተትና ኢለይከ ያ ረሱለላህ። እኛም ናፍቀንሃል አንተ የአላህ ነቢይ። በዚህ ሰሞን በሚዲያ እየተንሸራሸረ የነክብዩ ክብርን የነካ ነቢዩን አይደለም የደፈረው ነቢዩ የማይደፈር ስብእናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነቢይ ናቸው። ሰለዋቱላህ አለይሂ ወሰለም፣ ምንም የሚሹ ሰው አይደሉ፣ ግን ድፍረቱኛል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

እኛ በአንተ ላይ በሚያላግጡ ሰዎች እንበቃሃለን፣ ብሏቸዋል። አላ ካከ ሁወ አተር ዘረ ቆራጣ ማለት አንተን የሚጠላ ነው፣ አላቸው አላህ ዘረ ቆራጣ ማለት የነቢዩ ሰለላሁ ዓለይሂ ወሰለም ጠላት ጠላ ነው፣ አላቸው አላህ